ዋትስአፕ ዩትዩብ ፋሚሊያችን እንዴት ናችሁ? ጌታን ጀምሯል ለቃ ሰላም ዩትዩብ ፋሚሊያችን እንዴት ናችሁ? ሰላም። እና ዛሬ ምንድን ነው? ትላንት ዛሬ መጀመሪያ ቀን የመጀመሪያ ቁርስ እና ስለ ሰርጋችን አንዳንድ ነገር ልናወራችሁ እና ደግሞ የመጀመሪያ ቀን በዛውም ማስታወሻ እንዲሆነን ብለን ነው። ዛሬ አንድ ቀናችን ነው። በተጋባም ያው ቤተክርስቲያናችን ካጻደቀችው አንድ ሶስት ሰዓት ነው ገና ያለፈው ማታ ስለነበረ እና ደስ የሚል ስሜት አለው። እንግዲህ ልንመክር ነው ትዳር ብለን በአንድ ቀናችን ያው ግን አሁን በዛሬ በጠዋቱ ድካም ነው የነበረው። ቤቱ ማጠጣም ማስተካከል፣ በጣም ከባድ ስራ። ትናንት የነበረው ግርግር ማጽዳት በጣም ከባድ ነበር። ቁርስ ራሱ ነው ደስ ይላል። የብዙ አመት ፍላጎታችን የተሳካው፣ ለፍተናል ብዙ ነገር፣ እግዚአብሔር ይመስገን ብለናል። እና ትላንትና ሰርግ ላይ ያው በጣም ደስ የሚል ስርዓት ነበረው ቤተክርስቲያኑ ብቻ ያናደለን ነገር ነበረ ማማ ካሜራማኖቹ ጠዋት ላይ ስንወጣ አልነበሩም ላይ ላይ ቃል ኪዳን ያስገባሉ አባቶች። ልክ ቃል ኪዳኑን ጨረሰ ምናምን ልክ ቅዳሴ አሀዱ ሊባል ሲል ካሜራማን እንዲወጣ ይደረጋል። ቅዳሴ ላይ እንቅስቃሴ ስለማይፈለግ ስለማይቻል። ግን ከዛ በኋላ ቀሩ። በዛ ንቅል ይዟቸው ደ ምን ይሁን አያውቅም። በዛ ያነሳል። እኛ ብንፈልግ የኛል የለም። አንድ ልጅ ነበረ እሱን ቪዲዮ እየቀረጽ እኛ አንተቶ ለሌላ ሰውም እየሰራ መሰለ ነው። በጣም ተበሳስተን ነበር። ደህና ፎቶ እና ቪዲዮ አልተነሳንም። እኔ አኩርፌ ነበር። እሷ እንደውም ይሻላል ነው። ግን ደግሞ ከዛ በኋላ አይንክ ህይወታችን ስትነግረን ውስጥ የነበረች ካሜራው ተበላሽቶ በትረጅም ሰዓት ሲሞክር ነበረች ይመስለኛል አስራ ሁለት ሰዓት ምናምን ወጣና ከመቅደስ ሊያሰራው ደግሞ ሊቀይር ቢሯቸው ሄዶ ነው ይመስለኝ ከዛ ሁለት ሰዓት ከምናምን ሶስት ሰዓት ላይ መጣ። አንትን መቅደሱን እየዞረን መጣ። ከዛ በኋላ ይ ጥሩ ቦታ ንስቷል ያስባለሁ ተናደን፣ ግን ብሩክ ጭራ መሳቅ አልቻለም። ዋናው ነገር ያው የሆኑ ማስታወሻዎች ይዘናል። ከዛ ስጋ ደግሞ ተቀብለናል። በጣም አንድ ላይ መውሰድ እንፈልግ ነበር ሁሌም እና እሱ እራሱ ስለተደረገልን በጣም እድለኛ የሚችለን በጣም አንዳንድ ፎቶዎችን ችላይ እናስቀምጠዋለን እናሳያቸዋለን ቪዲዮን ለብቻ እንለቀዋለን ስንቀበለው ስንቀበለው አዲስ የሚል ፕሮግራም ነበር ግን እግዚአብሔር ይመስገን ከሞላ ጎደል እግዚአብሔር ምንም እንደሚያሳካ ያየንበት ነው ምን ብቻ መጠየቅ ነው እግዚአብሔር ያሳካል ሁሉንም ጸሎት እኛ ብዙ ለፍተናል ግን ከእግዚአብሔር ጋር ውይ ይህማ ይሆንልህ ነው። ስንሄድ እግዚአብሔር አድርጎት እናያለን፣ እኛ ባላሰብነው ባላቀድነው መንገድ እና እግዚአብሔር ይመስገን። ሁሌም እግዚአብሔር ከፊት ይቅደም። አሁን ገና አንድ ዓመታችን ነው። አስር ሀያ ሰላሳ ለማለት ያብቃል። አዎ ይህን ቪዲዮ ደኋላ እያየን የመጀመሪያ ቀን ነው የለም፣ የስልሳ ዓመት አኒቨርሰሪ እና ከበዓልን ጊዜ እንዲሆንልን እንመኛለን። እና ደግሞ በጣም ዋናው ነገር ከዚህ በኋላ ብዙ ዩቲዩብ ቪዲዮዎች እንሰራለን። አዎ ፋሚሊ እ በደምብ ሰብስክራይብ ያደረጋችሁ ጠብቁኝ። ዛ ነው አዲስ አበረታቱ። ምን አለ ምንም የለም። ለቤቱ ያብቃችሁ ሁላችሁንም። እኛን እንዳበቃ ሳይገባን ምንም የሚገባን ነገር የለም። ስራ ጥሩ ነገር የለም። እግዚአብሔር ግን ይሁን ካለም አይሆን ነገር የለምና ከቤቱ አያራቀን፣ ከቤቱ አያጥፋን። እናንተንም በቤቱ ያቆያችሁ በቤቱ ያብቃችሁ። እና አላገዙም ቤተሰቦቻችን በጣም እናመሰግናለን፣ እናመሰግናለን። ሚዜዎቻችን ደግሞ ብዙዎች ደግሞ ስትጠፉ ስትጠፉ ለነበራችሁ ሚዜዎች ከጎናችሁ ዞር ሲ እስኩዬማ በጣም ዋጋ ከፍላለች። ተስፋ ለጥ ደኝነት ጋርም ከሰው ከሰው ደስሎ ካመት በላይ ግን ዋጋ ከፍለሻል። በደምብ ቴንክ ሶማች ሰላም፣ በጣም እናመሰግናለን ነው በጣም እንደራሳቸው ነው። እኔ ግን እንደዚህ ያደርጋለሁ ነበር። እንደ ጓደኛ ግን አሁን ቤተሰብ አንዳንዴ ግዴታ ነው ማለት ቤተሰብ አንተን ቢሆን አስተካክሎ የመውጣት አሁን ግዴታ አለበት። ጓደኛ ግን እዚህ ያለው ዋጋ ሲከፍል የሰጠውን ቦታ ነው። አዎ፣ እውነት የሰጠውን ቦታ ነው የሚያሳየው ነው።